እኔ እኮ ላሳለፍ ነው ጊዜ ስንል ምናምን ምናምን ነው። እንደዚህ እያወራሁሽ ያለሁት ሀይሚ። እሱን ብትፈልግ ያሳለፍነው ጊዜ ምናምን ብለሽ እሱን ብታስብ ኑሮ ትነግረኝ ነበረ። ምኑን ነው የምነግርሽ? የተፈጠረውን ነገር እኮ ነገርኛ። አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ አይከብድም ወይ እስቲ ሀይሚ ልጠይቅሽ አንዲት ቀል እንለይ ማለት ማለት ነው አይከብድም ዛሬ ዘፈኑ ማለት ነው ምሩክ የመጀመሪያ የእንትና ዘፈን ሳይሆን ይሄ ዘፈን ነበርበት ዘፈን የነበርበት ማለት ነው አይከብድም ወይ በልብ ያለን ሰው መርሳት ኖ ኖ ኖ ኖ አንለያይም የሚሉ ዘፈን ነው እንጂ መዝፈን የነበረበት። አዎ ረሳሁት። አንለያይም አንለያይም። ምን አለጠኝ፣ ታያለሽ ለሰባይ አይመስልም። ሀይሚሽዬ ምንም ነገር አልደበኩሽም ብለህ መስፈን ነበረብህ ዛሬ ብሩኬ። አንለያይም ምን ታመጫለሽ፣ አንለያይም ምናምን ነበረ ማለት የነበረብህ ማለት ነው ግን ዛሬ ብሩክ ትንሽ ከአፉ ላይ ተሳስቶ ይሁን ተናዶ ይሁን የሆነ ቃል አምልጦታል ማለት ነው። ግን ኢትስ ኦኬ። ግን አንዳንድ ጊዜ እንዴት ቤት ስትሆኑ የምትናገሩትን ነገር አታውቁትም። የአፉ ወለምታ በሚለው ይተላለፋል ማለት ነው እና ተው ተው፣ ጨጓራችን አትላጡት። ተው ግን እኛ መቼ ነው እናንተ ግን ሰላም የምትሆኑልን? ለምን ተረጋግታችሁ ግን አታወሩም እንዴ? ብሩኬ፣ ልጅ አለ? ብሩኬ፣ የደበቅከው ልጅ አለ ወይስ ከሀይሚ በፊት ያስቀመጥካት ሚስታል ያልጨረስከው ፋይል እና ምንድን ነው የደበቅካት? እንደ ልጅ ይሻላል ብላለች እኮ። ምን ወይ ዩቲዩብ ላይ የሼራ እንካፈል ማለት ጀመራችሁ? ንገረን እስኪ ምንድን ነው? ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሬ ስፋ ለመዳንልም። ይህ ቪዲዮ ከተመቻችሁ ላይክም ላይክ አብሶ ላይክ አድርጉ። ኮሜንት ግን እያደረጋችሁ አይደለም። በባዶ እኮ ነው ሁሉ ቪዲዮ ያለው ማለት ነው። ለምንድን ነው የማታርጉት? እስቲ ስደቡኝ፣ ጥሩ ነው ስድም ማለት ነው እና ኮሜንት እያደረጋችሁ ልኛል ግን ላይክ ታደረግልኛለች። አመሰግናለሁ፣ ምንም አይልም። ሰብስክራይብ ስለምታደረጉኝ በጣም አመሰግናለሁ። ገሌን ተጠቤ ግሪን ቫርድን እየተቀባው ነው ማለት ነው እና ገሌን እየታጠብክ እነ ሀይሜና እነ ብሩኬን አየኋቸው ማለት ነው እና ጀስት ትናንት በሀብትሽ ቤት ነበረ ቪዲዮ የብሩኬ ሰሩ። ሀይሜ የመጠሽ አይመስለኝም ነበረ ያላየውትን ቪዲዮን ግን ኦልሬዲ ችግራቸው ይፈታል ብለን ስናስብ ከቀን ወደ ቀን እየባሰበት እየመጣ ነው። የእነዚህ ልጆች ነገር ግራ ያገባኛል፣ ያሰጋኛል ማለት ነው። ቢኮዝ ምን መሰላችሁ፣ ሀይሚና ብሩክ እኔ ሀይሚ የምትለው በቃ ደብቀኸኛል፣ ደብቀኸኛል፣ ደብቀኸኛል ነው። ብሩክ ደግሞ የሚለው እኔ ምንም ነገር የደበቅኩሽ ነገር የለም በቃው ነግርሽ ነበረ

ለመቀኛም ለሻረኛም የእውነቱን ብሩክ ያለው ማለት ነው። እና ተለያዩ ሲባል ሲዘፈን ደስ ይልሻል ወይ ስለኝ ግን ምን አገባኝ ምናምን አለች ማለት ነው። ተው ግን ተው ግን፣ በመሀላችሁ ነፋሳት ታስገቡ ግን ተው። በመጀመሪያ ብሩክ የእውነት ደበቀ ሀትም ከሆነ አንዳንድ ጊዜ ፈልገህ ሳይሆን አንዳንድ ጊዜ ሳታስበው ሳትፈልገው መርሳት የሚባል ነገር አለ። በመርሳት ውስጥ መደበቅ የሚባሉ ነገር አለ እና በዛ መሀል ደብቃሀት ሊሆን ከቻለ አስታውስ፣ ራስ ግን ፈትሽ ማለት ነው። ሲቀጥል ደግሞ አይታወቅም ወይ እንዲህ እኮ ብሎ የሚነግሯት ጓደኛ ነው። በአሁን ጊዜ ጓደኛ ምቀኛ ነው ማለት ነው። እንዲ እንዲ እንዲ ምናም ብሎ ይነግራታል። ከዛ በኋላ እሷ ጀስት እንትን ትላለች ማለት ነው። እንዴት አልነገረኝም? ምናም ይሆን ቀላሉ ነገርም እኮ ይሆናል እንትን ያልነገርካት ማለት ነው። እና በመጀመሪያ ተረጋጉ ማለት ተረጋጉ ማለት ነው። ግን እንለያይ ምናምን ብላክ ስትልክ ጥር ግበይ ግን አይባልም። እዚህ ጋር ትልቅ ስጠት ማለት ነው። ጥርግበይ ማለት ሂጂ ማለት ነው በቃ እየፈቀድክላት ነው አሁን። ቃሉ በጣም ይከብዳል። ማለት ጥርግ በይ ማለት ሂጂ ውጪ፣ አይ ዶንት ኬር እንደማለት ሂጂ ብትይ አልለምንሽም እንደማለት ነው። ግን የሆነ ማረጋጋት የሚባል ነገር አለብን ማለት ነው። ሃሚም ደግሞ እንደዚህ ለመወሰን ጭራሽ። እኛ በሌላ ነገር ዛሬ ደግሞ በሌላ በአዲስ ፕራንክ ትመጣላችሁ ስለ ልጅ ዛሬ። መለያየት ተይ፣ ሃይሚሻ መለያየት ወሳኝ ነገር አይደለም መለያየት ጥሩ ነገር አይደለም። መለያየት የሚባለው ነገር ሴጣን ስለመለየት ሌላ ነገር ስሩ፣ መለያየትን አጨምሩበት። ስለ መለያየት አታውሩ። ዛት ሚስ መለያየት ከባድ ነው እና አሁን ሀይሚ ከእውነት ከብሩክ ተለይተች ትኖሪያለሽ? ከብሩክ ተለይተች ከዚህ ሸበላ ተለይተች ትኖሪያለሽ? ከባድ ነው እና ኤኒዌይስ እንደዛ ነው የሚላችሁ ማለት ነው ግን ስላየናችሁ በጣም ደስ ብሎናል። ጨረቃዎቹ ሀይሚ ሻዬ በጣም ነው ይሄ ጸጉር ያማረብሽ፣ አምሮብሻል። ብሩኬን በጣም ነው ያማረበት ማለት ነው ግን በመጀመሪያ እስቲ ከአንዳንድ ቀን ከካሜራ ከካሜራ ራቁና፣ አንዳንድ ጊዜ እኮ ሀይሚ እውነት ካሜራውን ምናምን ስታይ ወይ ሊያነደት ይችላል ወይ ምናምን አይዶን አላቅም ማለት ነው ግን እስቲ ተረጋጉ። መጀመሪያ ከራሳችሁ ጋር ማውራት ልመዱ። ለብቻችሁ ለግላችሁ ራሳችሁን ማዳመጥ ማውራት ልመዱ ማለት ነው። ለምን እንደዛ ስታወሩ ስትግባቡ ብዙ ነገሮችን ታውቃላችሁ ትወስናላችሁ። ኢቨን ወይ ጫፍ እንኳን ብሰጥህ ብታውቀው እንዳልከው ልክ ነህ ማለት ነው። ምንም በማታውቀው መንገድ ነው አንተ እንትን ተብልሃል የተባለው ማለት ነው። ግን ጀስት የመጀመሪያውን ፋይል ራሱ ሳትጨርሱ ነው ይሄኛውን እንትን ያለችው ማለት ነው። እና ጀስት ለምን እንደዚህ እንዳለች ራሱ ክመርምር ማለት ነው። ምን እንደደበካት አስብበት ማለት ለምን ርቃ ሳትሄድብክ ማለት ነው። በእርግጥ አንተ በጣም ለሃይሚት አስባለህ፣ ለሃይሚት ሳሳ። እስኪ አሁን ድረስ ራሱ ለሞቱ ሀምሳ ሺ እንድገባ ነው የምፈልገው በጣም በቃ። ሰፖርት እንድናረጋት ሰብስክራይብ እንዲያርግ የምትፈልገ ማለት ነው። ይህ መልካምነት ግን ያሳያል፣ በጣም እንደምትወዳት፣ በጣም እንደምታስባላት ያሳያል ማለት ነው። ኒዌስ ግን እሷ ጋር ያለው እንደዛ አይደለም ማለት ነው። እና እኔ ምልህ ብሩኬ በቃ ባይሆን ለብቻዋ በምትወደው ነገር ምናምን ለማረጋጋት ሞክር ማለት ነው። ይዘወ በአንተ አትደራደር። ብሩክ ሀይሚ በአንተ አትደራደር፣ በጣም ደካማ ጎኗ አንተ ነህ ማለት ነው። እና አንተ ከተለያይተ ከሷ ጋር እንተ ደስተኛ ትሆናለህ ማለት አይደለም። ለምን እናውቋለን፣ ቅስምህ ይሰበራል፣ ጥሩ ነገር አይኖርክም ምናምን ማለት ነው። ግን ኢኒዌይስ በተሻላቸው አቅም ከካሜራ ውጭ ተረጋግታችሁ ችግራችሁ ፈታችሁ በድሩ ደስ በሚል ነገር በጣም ተጣልቶ ደግሞ አያውቁም ነበር። የሆነ ሳለ ማለት እኔ ራሱ መሽን የሚጣሉ እኔ እንዲቋጠርኩባቸው መሽን የሚጣሉት ሀይሚና ብሩክ ፋይ በቃ ፕራንክ ነው። ደስ ሲል ፕራንክ ራሱ የሚሰሩት ፕራንክ ምናምን በቃ ጀስት ይሰራሉ። ከዛ ፕራንክ ይባባላሉ። ከዛ ይስቃሉ ምናምን ፈታ ነበረ ማለት ነገር ለካ አንዳንድ ጊዜ ፍቅርም ሲበዛ የሆነ ትኩል አንዳንድ ጊዜ ሰው ለማንቆር ምናምን ማለት ተንኮል ትፈልጋለች ሀይሚ። እርግጠኛ ምንም ነገር የለበትም ብሩክ ላይ ማለት ተንኮል ፈልጋ እለኝነት ማለት ነው። በቃ ባለፈው ባጠፋችው ጥፋትም ብሩክ ይቅርታ እንዲላት ለምትፈልገው አሁንም በቃ እንትን እንዲላት ነው። በቃ ባህሪዋን ካወቅ ምንም ማድረግ አይቻልም፣ ቻለው ማለት ነው። ግን በቃ ለማረጋጋት ሞከር፣ ለማዳመጥ ሞከር ሂጅ ጥር ግቢያ ተበላት ተፈቀደላት ምናምን፣ ወይ አይምሻየኝ ቆንጆ እያልክ ምናምን ብዬ ምን ትላለች?